ዛሬ ምሳሌን ይዤላችሁ መጥቻለሁ ሰባ አራት ማለት ነው። ዝና አልቆለታል፣ አክትሞለታል። ከሱ የበለጠ ጀግና መጥቷል። እንግዲህ ይህ ሰውዬ ሚስቴን ወስዶብኛል ሲለው፣ ሰውዬ ተረጋጋ አይ ካልክ ግን ደፋለው የሚል ይመስላል። ቤተሰብ እና ጀግና ነው ማለት ነው። የብሩክ ወንድም እንግዲህ ዝና አልቆለታል። ከሱ የበለጠ ሰው መጥቷል። እንግዲህ ቅድስት በኔ ምክንያት ነው ወይ ጋሽ ጠፍቶ የቀረው ምን አባቴ ይውጠኛል፣ ከሁን በኋላ እያለ መሆኑ የሆነ እያለ እየተጨነቀ ትገኛለች። ነው ተብለን ነው እሺ፣ ምንድን ነው ሴት ሆና ልጅም አትወልደው? ምንድን ነው እንግዲህ ሴት ሆና ልጅም አትወልደው? ማናት ትምህርት ቤት ጥብይቅ ተብዬ ነው ስትላት አሁን ጠዞ የሚደግሞ ምንድን እንግዲህ ሴት ሆና የማትወልደው በቁሎና ተመሱን አውቀዋለሁ፣ ማዘነቡ አይደሉም ብላት ቆጫላለች። ምሳሌ አውቀው ነበር እኮ ጠፍቶብኝ ነው እንጂ ትላለች ቅድስት ማለት ነው። ወይኔ ቤተሰብ ዝና ተቀጠቀጠ አታሉ። እንግዲህ በቦክስ ማታለው ሲል እንግዲህ ይሄኛው ልጅ ጥንቃቄ በተሞላበት መልኩ እራሱን ተከላከለና ከዛ በኋላ ዲብን አርጎ መታው። ከመታው በኋላ እንግዲህ በረንዳ ላይ ከተደረደሩት ዛፎች ውስጥ ከተተው ማለት ነው። ወይኔ ጀግና አገኘው። የምር ደስ ይላል። እውነቱም ዝናውን እንደ ስሙ። ዝናውን በየአካባቢው ሲያትረፈርፍ ሲያተረፈርፍ ከምስኪኖች ላይ ጉልበቱን ሲያሳይ ጎልበተኛ ሰው እና እንግዲህ ቦክሰኛ ሰው መጥቶለታል። እንግዲህ ዝና የሚይዘው የሚጨብጠው አጥቷል። በአሳር በመከራ ከተቀጠቀጠበት ቦታ ተነስቶ መሬት ሰማይ ዝሮበታል ሲላቸው ሳይ በጣም ነው እየተልከኛለሁ። ይህን ሲሆነ ጓደኛ ወንድሜ ነው እንግዲህ ወንድሜ የት ገባህ ነው የሚባለው። ገና ከእስር ቤት መውጣት እኮ ነው እያለ እንግዲህ የወንድሙ መጥፋት ግራ አጋብቶታል። ስልኩንም አጥፋ አስተዋሉ ይሄ የሌለበትን አመልኬት አንትሎስ ስለ ወንድሜ ያለውን ጉዳይ መሰረት አለብ። እንግዲህ የቦሮክ ወንድም ለፖሊስ ጣቢያ ሄጄ ማመልከት አለብኝ፣ አለበለዚያ ችግር ውስጥ ይሆናል ወንድሜ በማለት እንግዲህ መጎስን በመናገር እሱ ወደ ፖሊስ ጣቢያ አምርቷል። መጎስ ደግሞ ወደ ሉላ አምርቷል ማለት ነው። ሁልጊዜ ሙሉ ቀን አይገኝም፣ አንድ ቀን ይገልል እንግዲህ መጎስ የተፈጠረውን ነገር ለሉላ ነገራት። መድበል ና ያዳነኝ ዛሬ የብሮክ ወንድም እያለብለዛ ይህ ሰይጣን የሆነ ዝና ሊገላይ ነበር ይላታል። ለዚህ እኮ ነው አገር እንውጣመደ እናም ለጠመደ ዛሬ ቢተውህ ነገ አይተውህም፣ ሁልጊዜ መልካም ቀን አይገኝም እያለች እየመከረችው ትገኛለች። ሉላ ያሉ ከባድ ያሉ ሰው እንግዲህ ዝና ዝና ብቻ አይደለም፣ አቅምም አለው፣ ጉልበትም አለው እያለ እንግዲህ መጎስ ለሉላ እየነገራት ነው። ሉላ ደግሞ አይዞ እንግዲህ ጌታ ላይ እያለችው ነው። እንግዲህ ሉላ የብሩክ መጥፋት ግራ ገብቷታል። እሷንም እንግዲህ ይቺ ሸይጣን መሀሌትና እህቷ እነ ህብሩክ ቤት ከአካሃር ሺ ምሳ ጋብዝሻለሁ ስትላት ለምን የምሳው ምጋብዥኝም ብሩን አሰጭኝም ብላት ቁጭ አትልም። ከዛ በኋላ እዛ ከአካሃር ከነብሩክ ቤት ከአካሃር ሺ በኋላ ነው ለምንድን ነው የምከጀው? ስትላት ክሱን እንደገና መመስረት አለብኝ ብላለች። ምክንያቱም ቤቱን አገኛለሁ ንብረቱን አገኛለሁ። እኔ ሚስቱን እንደገና ክስ መክሰስ ይፈልጋለሁ እያላይ ነው የክሱ ወረቀት ከስሼ መስጠት ይፈልጋለሁ ብላለች። እንግዲህ አምሮባት ዳጣ የመታለይ ከነቅድስት ጋር በጣም አምሮብሻል ቤተሰቦችሽ ሴት ሴት አስመስለውሻል እያሉ ሲስቁባት ነበረ። አእምሮባታል የእውነት ለመናገር። ከዛ በኋላ እንግዲህ እኔ አውልቄ የብሩክን አውልቀዋለሁ ስትል ምንሽል ለብሽ ነው ስትባል የብሩክን ልብስ ለብሰዋለሁ ስትል እንግዲህ ምሳሌ አንስታ አስበሸዋል የአባቴን ሱሪ ለብሳ ሁለቁን ለቀሴባት እየተባባሉ ሲስቁ አወቀዋለሁ ኬድዬን ብላ አለች ማለት ነው። እንግዲህ የእነ ቅድስት ቤት እና የእነ ሮክ ቤት የእነ ብሩክ ቤት ሲቆረቆር ብሩክ መጣ ብለው እንግዲህ ማነውም ሳይሉ ብርግ ደርገው ከፈቱት በሩን ማለት ነው። ሲከፍቱ መሀሌት ትዕግቷ ጋር የመጥሪያ ወረቀት ልትሰጥ ከቻላለችም

እንግዲህ ቅድስትን ቆይ አንቺ ምንድን ነው የሚመስለው? ሰራተኛ መሆንሽን ትረሻዋለሽ? ብላ እንግዲህ ከፍ ብላ ሰርባ ትላለች። ቅድስት ደግሞ ቤቱ ባለመሸጡ ከፊቷ ላይ ፈገግታ ይታይባት ነበር፣ ደስ ብሏታል። እንግዲህ የመሀሌት ይህት ግን እኔ ሁሉ ነገር ግራ እየገባኝ ነው፣ እንዴት ቤቱ አልተሸጠም እያለች ግራ እየተጋባኝ ነው። እንደገና ዝና ግን ምንድን ነው የሚሰራው? ዝናን በደንብ ታውቃዋለች። ግን መሀሌት ስትላት

ድቅ የት ማንጨው ነው የት የሚያገኘው፣ ሰረቀም፣ ቀጠፈ ብቻ ገንዘቡን ያንጣያለች ትገኛለች። መሀሌት እንግዲህ ቅድስት ተብሮ ከመኝታ ክፍል ሆና የሚተኛበትን ቦታ እየዳበሰችና ትውስታዋን እየቀሰቀሰች ትገኛለች። እንግዲህ ቅድስት እያለቀሰች ለመጎስ ደውላለታለች። ለመጎስ መሀሌት እንደከሰሰችና ወረቀት ይዛ እንደመጣ ነግረዋለች። እንግዲህ ግራ ገብቶኛል እያለች እያለቀሰ ትገኛለች። እንግዲህ ሉላን መጎስ ግን ያን ዝና ምንድነው የሚሰራው ሲላት፣ ወንጀል ነው። ታዲያ ወንጀል ካልሰራ ይሄም ሁሉ ገንዘብ ከየት ያመጣዋል? እያለችው ነው ለመጎስ ውሃን እንዴት እንደመወዳት ብታይ ራሷ ውሃን አጥበቅ ስማነ ውሃ፣ አዎ ውሃ ነው የምትባለው። ብታይ በጣም ደስ የምትል እንግዲህ ዲያጣ እነ ምሳሌ ጋር መማር እፈልጋለሁ። እናንተ ጋር ወይ ነው የምትማሪው? አባቴ ሊያስተምረኝ ይፈልጋል እያለች እየጠየቀች ትገኛለች። እንግዲህ ውሃ የምትባል እህት አለችኝ፣ በጣም ምርጥ እህት ናት እያለች ስለ እህቶቿ ለምሳሌ እያወራቻት ትገኛለች። ከማለት ጋር የሚሰራው በጣም ቀላል ስራ ነው ከባዶ ሰ አይነላት እንግዲህ፣ መጎስ ግርማ መጎስ ሄነሽ የምትገጥም ገጥሞላታል። ሎላ ሎላም ያው በጣም ደስ ብሏታል። እንግዲህ የዝናን ስራ ወደ ውጭ ሀገር የሚልከውን ነገር የተከለከለውን ነገር ነግረዋለች። ወንጀሉ እናንተ ውጭ ቆንጆ ነኝ እንዴ ምሳሌ? አንቺ ሁሉም ቆንጆ ነሽ። ምሳሌ ቆንጆ ነገር ልንገርሽ እኔ አንደኛ የማትወጣ ልጅ ትምህርት ቤቷ ድረስ እንጂ አጎቷ ነኝ። እንግዲህ ምሳሌ አንደኛ ካልወጣሽ እኔ አጎቷ ነኝ ብዬ አልተዋወቅም። አንደኛ መውጣት ግድ ነው እያላት ነው አጎቷ። እኔ ትምህርት ቤት እንደርሰሽ። እኔ አንደኛ ከወጣሁ አንደኛ የሚወጣው ልጅ አጎቱ ያልፍበታል። ጥሩ አደረግሽ ምሳሌ። ሁለተኛ መውጣት አለብሽ። እንግዲህ ምሳሌ አጎቷ ጋር እየተጫወተች ያው ለአባቴ ነው የምናገረው ስትለው፣ እየኮለኮላ ነበር። ለአባትሽን ጆሮውን ይዤ እኮ ነው እዚህ ጋር ማንበረክከው እኔ ታላቅ ወንድሙ ነኝ እያለ ሲያጫውታት ነበር። እንግዲህ ወንድ ወንድ ነገር ነህ አይደል እያለች ዳጣ ጋር እየተዋወቁ ነበር መድበል ጋር እንግዲህ ወንድ ወንድ ነህ ስትለው ታስሬ ስለከረምኩ ነው መታሰር ደግሞ ወንድነት አይደለም እያላት ነው ምናምን እንግዲህ ሰርቄ ታስሬ ነበር ስትለው ለመድብል ዲያጣ በጣም ደነገጠ። ከዛ በኋላ አሁን እኮ ሌባ አይደለሁም እናትም ቤተሰብ አለኝ አባትም አለኝ ቤተሰብ አለኝ እያለች እንግዲህ ቤተሰቦቿን እየቆጠረችለት ነበር። ማን ነው ቤተሰብ ያለው ሰው አይሰርቅም ያለሽ እያለቻት ነው እያላት ይገኛል። እንግዲህ ቅድስት ነገር ይሁን እኔ አሁን ጥሩ ሰው ነኝ፣ እንደዛ ነኝ እያለች ነው ከሚስቴር እንደቀማኝ ይህንን ማግኘት ተቀበል ጊ አንቺ ሰው። እንግዲህ ዝና ብትሩን ቀማምሶ ከሄደ በኋላ አልታየም ነበር። አሁን ላይ ደግሞ መሀሌ ጋር ብቅ ብሏል። ምንድንያቸው? እንግዲህ ቤቱን እንዳልተሸጠ ነገርሻቸው ወይ ሲላታው፣ የመጥሪያ ወረቀት እና ብሩክ ቤት እጅ ሰጥቻቸዋለሁ ሲል፣ በጣም ተናደደ ዝና። እንዴት መሀየም ብኮኝ ነው እንደዚህ አይነት ነገር መሰሪ ብሎ ማን ነገራችሁ? እንግዲህ ቤቱ አልተሸጠም ብለው ሲነግሩት፣ ማን ነገራችሁ ስላቸው፣ እንግዲህ የብሮክ ሄዶ ቀደምት ሚስቱን መሀሌትን ሲሉት የመሀሌትን ቤት አሳዩኝ፣ ወንድሜ አንድ ነገር ቢሆን ከነዚህ ሰዎች ራስ አልወርድም ብሎ እንግዲህ ዳጣን ቀስቅሶ አላሳየ ቤቱን ብሎ እንግዲህ መሀሌት ይቅርታ ዝና ብትለውም አንቆ ሊገላት በኋላውን በስተጀርባ ሰዋለ የለም እያለ እንግዲህ አንቆ አንገቷን ሲጣርጓታል ማለት ነው። እንግዲህ መሀሌት መታነቅ ሲያንሳት ነው ማለት ነው። የእጇን ነው ያገኘችው። ዝና በጣም ተናዷል። ጀግናው የብርክ ወንድም እንግዲህ ከርብቶታል። ከእኔ በላይ ሰው የለም፣ ከእኔ በላይ ጀግና የለም፣ ስምኔም ዝና ነው እኔም ዝነኛ ነኝ ያለ ሰውዬ እንግዲህ ድፍት አርጎታል ማለት ነው። አትክልቱ ስር ድፍት ሲያረገው በጣም ውስጡ ተቃጥሯል። ስለዚህ በፊት ሲናደድ ከሉላ ላይ ነበር ንዴቱን የሚጨርሰው። አሁን ደግሞ ሲናደድ ከመሀሌት ላይ ንዴቱን እየተወጣ ይገኛል። ዝና ሲል አረጋት ማለት ነው። ይገባታል። የምር ላይክ ሰብስክራይብ አርጎ ቤተሰብ። እንግዲህ በጣም ይገርማል። ጀግና ነው በቃ። የብርኮን እንዲሞ እንደ ወንድ ነው ጀግና ነው። በጣም አይታችሁት ከሆነ ሲደባደብ በስልት ነው በዘዴ ነው። ሊመታው መሆኑን ቀድሞ አውቆታል። አንዳንድ ሰው እንግዲህ የሆነ ነገር ሊያደርግ ሰው ሲፈልግ ያውቁታል። አልቀድመው ማለት ነው ሸወደው ወደው ማለት ነው። ስለዚህ ጀግና ጀግናና ጀግናናት ጀግናን ተወልዳለች። የብሩክ እናት እንግዲህ ጀግና ጀግና ልጆችን ወልዳለች። የብሩክ ነገር ነው አሁን ያሳስበው። ላይክ ሰብስክራይብ አድርጉ ቤተሰብ። አዳዲስ ነገር ሲወርድ ጀልማዎች እመጣለሁ በድጋሚ እስከምንገናኝ ድረስ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ የምታበረታቱኝ ደግሞ ሽኩረን ልኩም፣ አመሰግናለሁ ውድ ቤተሰቦቼ። እንግዲህ ባይ ባይ፣ ደህና እንገናኝ።